አርሰናል ኬፓ አሪዛባላጋን ማስፈረሙን በዛሬው ዕለት ይፋ አድርጓል። ለተጫዋቹ ዝውውርም የውል ማፍረሻ የሆነውን 5 ሚሊዮን ፓውንድ ከፍለዋል። ተጫዋቹን ቸልሲዎች በ71.6 ሚሊዮን ፓውንድ ነበር ያስፈረሙት ከክለቡ ጋር ታዲያ 163 ጨዋታዎችን አድርጎ ከቸልሲ ጋር ማለት ነው አራት ዋንጫዎችን ማሸነፍ ችሏል። ኬፓም በዛሬ ዕለት በማህበራዊ ገጹ ላይ ቸልሲን አመስግኖ ተሰናብቷል። አርሰናሎች ለዴቪድ ራያ ትክክለኛ የሆነ ተፎካካሪ ግብ ጠባቂ ይፈልጉ ነበር። በዚህም መሰረት ታዲያ ኬፓ አሪዛ ባላጋን ማስፈረማቸውን ነው በዛሬው ዕለት ይፋ ያደረጉት። ተጫዋቹ በአርሰናል ቤትም 13 ቁጥር ማሊያን ለብሶ የሚጫወት ይሆናል። እዚሁ ከአርሰናል ጋር በተያዘ አንዳንድ መረጃዎችን እንመልከት። አርሰናሎች ስማቸው ከቸልሲው ኖኒ ማድዊኬ ጋር እየተነሳ እንደሚገኝ ይታወቃል እና ከተጫዋቹ ጋር በተያዘ ያሉትን አንዳንድ ነጥቦች ነው የማቀርብላችሁ። ከዚሁ ከኖኒ ማድዊኬ ጋር በተያዘ ያለውን ነገር እንመለከታለን። እርግጥ ነው አርሰናሎች ተጫዋቹን ማስፈረም ፈልገዋል። የተጫዋቹን ወኪሎችም አነጋግረዋል። በተጫዋቹ ላይ ያላቸውን ፍላጎት ትክክለኛ ነው። ነገር ግን እስካሁን ለተጫዋቹ ይፋዊ የሆነ ጥያቄ እንዳላቀ ነው የተገለጸው። ቼልሲዎችም ቢሆኑ እስካሁን ምንም አይነት የዝውውር ሂሳብ ወይም ደግሞ ጥያቄ እንዳልቀረበላቸው አስታውቀዋል። በተጫዋቹ በኩል ያለው ነገር ታዲያ ወደ አርሰናል መዘዋወርን ይፈልጋል፣ ነገር ግን የሳካ ተፎካካሪ መሆኑ እንዳስፈራው ነው እየተገለጸ የሚገኘው። በተጨማሪም ደግሞ በግራ ክንፍ በኩል መጫወት አይፈልግም፣ በጋብሪኤል ማርቲኔሊ ቦታ ባለው ሁኔታ ማለት ነው። ስለዚህ ከኖኒ ማድዊኬ ጋር በተያያዘ ተጫዋቹን ማስፈረም ከባድ ሊሆን እንደሚችልም ነው የተገለ